ሰላም ሰላም ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝ ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። እንዴት ናችሁ? እስኪ ዛሬ ስለ ሀብቲሙና ስለ ሩሀማ ያለውን ጉድ ልጅ ወለዱ እንስ ማስኪ መረጃውን አብ መጀመሪያ እግዚአብሔር እንዲያደርገውን ሰው የለየውም ነው በኩላ ልጅ የተጣሉት ሁለቱ ጥንዶች ልጅ ወለዱ። ይህ እብደት ወይስ ፍቅር አሊያም ማጭበርበር የሃይማኖት አባት ነው ያሉትን ሰው ይዘው ብቅ በማለት ድጋሚ ትዳር መስርተናል የኢትዮጵያ ሕዝብም ይወቅልን ብለዋል። ሀብታሙና ሩሃማ ለናማካሪ ከዚህ በኋላ ህይወቴ ልሰጣ ሰስት ልሰጣት ከእሷ ጋር ደስተኞች ለመኖር ዘግጁኛ ያሉኝ ፍቃደኛም ነኝ። ግን እችን ቀን በጣም ስጠብቃት ስጸለይ አይደለም የቀረውን አንድ አካል አካሌን ይቅርና ከዚህ በኋላ ህይወቴ ልሰጣት ተዘጋጅቻለሁ ለእሷ ምንም የምሰስተው ነገር የለም። ይህንን ያለው ኩላሊቱን ለፍቅረኛው ሰጥቶ ተከድቶ የነበረው ሀብታሙ ነው። ኢትዮጵያ ውስጥ የማይሰማ ነገር የለምና እነዚህ አካላቸውን የተካፈሉ በኋላም የተከዳዱ ብዙ ሚስጥሮች የወጡባቸው ሁለት ሰዎች በድጋሚ ትዳር መስርተዋል፣ ልጅም መውለዳቸው እየተሰማ ነው የሚገኘው ማለት ነው። ሚካኤል ቃል ገብተዋል። ዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው። ሰላም ፍቅር ሆነን ከዛ በላይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ግን እንደሰማችሁት፣ ማለት ነው ማን ተለያዩ አላቸው ሲጀመር ሁለቱም አጭበርባሪ ናቸው። አሁን ሰዓት ላይ የእውነቴን ነው ብለው ህይወቴንም ሰጣት አለሁ ህይወትን አለምንንም ሰጣተኛ ምን አገባን መታ ያለቀስከው እኛ የኢትዮጵያ ህዝብ አላፋታችሁ፣ የኢትዮጵያ ህዝብ አላጋባችሁ። መታችሁ እኛ ጋር የምታጨበጭቡት ማለት ነውና፣ አሁን የሚገርማችሁ ነገር ፋሽን ሆኗል። ፍቅረኛሞች ሆነው ይመጡና ከዛ በኋላ ወይሱ የሷን ፎቶ እየቀደደ ወይ እሷ እየቀደደች ፊልም እየተሰራ ድራማ እየተሰራ በኢትዮጵያ ህዝብ ላይ መነገጃ ተይዟል። ማጭበርበር የህዝብ ማጭበርበር ተይዟል። ሀብታሙና ሩሀማ እንግዲህ ልጅ ወልደዋል። ልጅ ወልደው አብረው እየኖሩ ነው ማለት ነው። ህዝቡ አያቅም። ህዝቡን ግን በድብቅ አጭበርብረውታል። ግማሽ ጎን ሩሀማን ስንሰድብ፣ ግማሽ ጎን እሱን ሲሰድብ በሁለት ህዝቡ ተካፍሎ የኢትዮጵያ ህዝብ ከትልቅ እስከ ትንሹ ግማሹ ሌባ ተብሎ ግማሹ አጭበርባሪ ተብሎ ብዙ ብዙ ብዙ ፈተና መጡ። መጨረሻ ላይ አብረንን ብለው እንደዚህ ሲመጡ የዛኔ ሲለመኑ አትስመኝሙ አታቅፈኝሙ ስትል ጉልበቱ ላይ ተደፍታ እምቢ ያላት ሴፉና ፓስተር ቸሬፍን ለፊት ላይ በአደባባይ ስንት ሚሊየን ህዝብ እያለ ልውጣ፣ ተነስቼ ልውጣ ነውኮ ያለ ሴፉ። ልውጣ፣ ተነስቼ እኔ ጭንቀኛል ብሎ ራሱን ሲቆልል የነበረው ዛሬ ደግሞ ህይወቴን ይሰጣለሁ። ህይወትን ምንህንም ሰጣተኛ ምን አገባል? እና ምድር ሌቦች ናችሁ፣ ኢትዮጵያ ላይ ያላችሁ እንደዚህ ጥንዱ ናችሁ። መታችሁ የሚገርም ነገር በቃ። ያሁኑ ደግሞ ፋሽን እና ስታይል ምንድነው? ያችን ፎቶ ወይ ሷ ፎቶ ስትቀድ፣ ወይ እሱ ፎቶ ሲቀድ፣ ውሸታቸውን ተመካክረው ከዛ ተለያይተው ለየብቻ ይኖራሉ። ለምሳሌ ልንገራችሁ፣ እንደ ታዋቂ በጣም ፌመስ የምንላቸው እዚህ ጋር ሮታና አብርሽ አብረው ነው ያሉት፣ ግን ድራማቻችኋል እሱ ከሌላ ጋር እሷ ደግሞ ሁዷን አንገፍጥጣ አይታቸዋል ናሆምና ውብዬ አይታችኋል ጭራሽ፣ አብረው አይታይም። እሱ ማለት እየተደበቀ ከካሜራ ጀርባ አንድ ቤት አብረው እየኖሩ ነው። ድራማ ነው። ምክንያቱም እናሁም ሰፈር ያለ ልጅ የምታቁት ካላችሁ ሰዓት የሚሞላ ልጅ እናሁም ከዚህ በፊት ሲሰራበት የነበረው ካሜራማን ሆኖ እዛ እነሱ አገር ማለት ነው። እሱ ልጅና ኔ እንደዋወላለን ሰሞን እዚህ ጋር መጥቀስ አልፈልግም። ብዙ ልጆች ግን ሰዓት እንዲሞላላችሁ የሰጠዋችሁ ልጅ ማለት ነው። እናሁም ራሱ ከነሱ ጋር እዛ እነሱ ሰዓት የሚሞላው ልጅ ቤት ማለት ነው ትልቅ ድርጅት ነው ያላቸው እዛ ውስጥ ብዙ ወጣቶች አሉ በካሜራ ማንነት ናሆም መጀመሪያ ሲሰራ ነበር ኢትዮ ከመክፈቱ በፊት ና አንድ ሰፈር ናቸው ታሪኩን ሰምቻለሁ ና ረ አብረው እየኖሩ ነው በቃ እንደዚህ ነው ለኢትዮፕ ስታይል እንጂ አብረው እንዳሉ ውሸት እንደሆነ አያችሁ አይደል አሁን እናት እናትየው ራሱ ሲያስመስሉ የናሆም እናት የአብርሽ አባት ትላልቆቹ ራሱ እናቶችና አባቶች ራሱ ድራማውን ከኛ የበለጠ እየተጫወቱበት ነው። አየሩን አውቀውታል። የኢትዮጵያ ሕዝብ ወሬ ይወዳል፣ ወረኛ ነው። እውነቴ ነው ምላችሁ፣ ከኔ ጭምር ወሬ ስንወድ ወሬ ያለበት እንወዳለን። ስራ፣ ቁም ነገር፣ ትምህርት ያለበት ነገር አንወድም። እያንዳንዳችን ኢትዮጵያውያን ስለዚህ እነሱም ደግሞ መጠቀም ያለባቸው በብር ነው። በቃ ህዝቡን እያታለሉት ተፋታን፣ ተባላን፣ ተጣላን እንደዚህ ሆን እሱ ሌላ ሴት እሷ ሌላ ወንድ ድራማ እየተሰራ እንደዚህ እየተደረገ ምስኪኑ የዋሃን ደንዴ ማያውቋሉ ያለቅሳሉ፣ ይነፋረቃሉ እሱን ይሰድባሉ ወይ እሷን ይሰድባሉና ይሄ ድራማ ኢትዮጵያ ውስጥ ፋሽን ስለሆነ ገንዘብ መሰብሰቢያ መሸቀያ ስለሆነ እንዲህ አይነት ነገር ደሞ ተጣሉ፣ ተባሉ፣ ተፋቱ ካልሆነ በስተቀር መልካም ነገር የሚያስተላልፉትን ቢውም ያይላቸው የለም፣ እይታ የለውም። ለዛም ነው እና ውሸት ነው። በአጠቃላይ ድራማ ነው እየተሰራ ያለው። ማንም አልተጣላም፣ ማንም አልተፋታም። እነዚህም ደግሞ ሀብታሙና ሩሀማ ህዝቡን እንዴት እንደበጠበጡት አይታችኋል። በአንድ እግር ቁመን በሁለት ቦታ ተለያይተን ማለት ነው ተከፋፍለን፣ ግማሽ የሩሀማ ግማሽ ሀብታሙ ሆኖ እነሱ ሁለቱም ተጠቀሙ። ገንዘብ ሰበሰቡ፣ ማስታወቂያ ሰሩ። ምን አሉ አሉ ምን አሉ? ቤት ተከራይተው አብረው እየኖሩ ነው ቆይተዋል። ምንጊዜ ተረገዘ ምንጊዜ ተወለደ አትሉኝም? እና ወልዳለች፣ ሴት ልጅ ወልዳለች። ያን እንደብቀውን እንግዲህ አሁን መጥተው እዚህ ሌላ ነገር የሚያወሩት ማለት ነው። እና የሴት ልጅ እናት ሁናለች ረሀማ አሁን ደግሞ። ሰው የወቀልን ተጋብተን ያሉት ልጅ እንደወለዱ ስለተሰማ ነው በጣም ነው የሚከብደው። ሰውን በጣም አጭበርብረውታል። እግዚአብሔር አንድ ያደረገውን ሰው አይለየውም ነው። የሃይማኖት አባት ናቸው ተብለው የቀረቡት አባት እንዲህ አሉ። እግዚአብሔር አንድ ያደረገውን ሰው አይለየውም ሲሉ ተደመጡ። አባታችን፣ እነዚህን ሰዎች ማን ሰው ነው የለያያቸው? መቼስ ነው እግዚአብሔር አንድ ያደረጋቸው? ህዝቡን ያጨበረበሩ ሁለት ማፍያዎችን ከፈጣሪ የተደገፉ በማድረግ ወደ ሚዲያ መውጣትስ ለምን አስፈለገ? ሀብታሙ ተንበርክካ ይቅርታ ስትጠይቀው እምቢ ብሎ ነበር። ብዙ ሽማግሌዎች ተልከዋል። ከዚያ ሁሉ በላይ ደግሞ በኩላሊቱ ጉዳይ ጭምር ያልጠሩ የተደበቁ እውነቶች እንዳሉ እናውቃለን። ኩላሊቱን ሀብታሙ እንዳልሰጣት ኩላሊቱ ተገዝቶ እንደሆነና ኩላሊቱን እየለገሰች በነበረችበት ሰዓት ሀብታሙ ብላለም ያሳክሟቸው ሰዎች የላከችው ፎቶ እሷ እየተነገሰች ማለት ነው ሰው ነው ኩላሊቴን የሚሰጠኝ ወይም በሱ ኩላሊት ነው የምኖረው ብላ ያሳየችው ፎቶ የላከችው ፎቶ በሀብታሙ ጋር ልዩነት መኖሩን የሀብታሙ አለመሆኑን ብር ሰብስበውም ያሳከሟት ሰዎች መግለጻቸውን አልሰሙም ወይ የታከመችበትን ደረሰኝስ ላሳከሟት ሰዎች አላሳየም ማለቷንስ አላወቁም ወይ ከሄድኩበት ሀገር ከሄዱበት ሀገር ሀብታሙ ቶሎ እንደተመለሰ እሷ ሳትመለስ ኩላሊቱን አልሰጠም የሚል ጥርጣሬ እንዳለ፣ ሁለቱ ሰዎች በመጀመሪያም በቢዝነስ ስራ እሱ የታክሲ ሾፌር ሆኖ ለእሷ ገንዘብ እየሰበሰበላት እንደተዋወቁ፣ እሷም ታመሚያለው እያለች በመኪና እየዞረች ገንዘብ እንደምትሰበስብና ይህንን አቁሚ በሚል እንደተጣሉ ራሱ ሀብታሙ መናገሩንስ እንዴት አልሰሙም? ከዚህ በተጨማሪም ከሴት ጋር ሲሳሳም ፍቅር ሲሰራ እየቀረጸ በማህበራዊ ሚዲያ የሚለቀው ሀብታሙ አንድ ጊዜ ሀና ከምትባል ሴት ጋር በፍቅር ግንኙነት ጀምር ያለው እያለ፣ አንድ ጊዜ ደግሞ መኪና ውስጥ ሴት አቅፎ እየተሳሳመ የሰነበተ ፣ እሷም በተመሳሳይ በማህበራዊ ሚዲያዎች እየወጣች ድራማ ስትሰራ የከረመች ሴትን ፈጣሪ አንድ ያደረገውን ሰው አይለየውም ብለው በታሪካቸው አዝኖ የረዳቸውን እውነት መስሎት እያለቀሰ ያለውን አካፍሎ የሰጠውን ይህንን ምስኪን ህዝብ አይለያያቸውም ማለት ወትስ ተገቢ ነው ወይ? ካሳረቁስ በሚዲያ ለመውጣት ለምን ፈለጉ? የሃይማኖት አባት ሳይታይ ኃላፊነቱን ይወጣል። አሁን እርሶም አብረው የወጡት እውነት ነው ታርቀዋል ብለው ህዝቡ እንዲያምን ለማድረግ እንደሆነ መቼ ጠፋን። እኛ ግን አሁንም አናምናቸውም ያሉ በርካቶች ናቸው። ማስታወቂያ ሲቀዘቀዝ ሰው ሲረሳቸው አትርሱን፣ አካውንታችን ጎደለ ያሉት ሩሀማና ሀብታሙ አሁን ተጋብተናል በማለት ህዝቡን ሊመዘበሩት በድጋሚ ብቅ ብለዋል። ከዚህ በኋላ የሚሸወድላቸው ባይገኝም አንዳንድ ማህበራዊ ሚዲያዎች ዳግም ህዝቡ እንዲጭበረበር እነሱም ተሸውደው ሰዎችን እየሸወዱ እየጻፉና እየዘገቡት ይገኛሉ። ሩሃማ ከወራት በፊት መርዝ ጠጥታ ሆስፒታል መግባቷን አስቀርጻ መልቀቋ የሚዘነጋ አይደለም። ሰው መርዝ ጠጣ እንዴት በካሜራ ያስቀርጻል? መርዙን ከመጠጣቷ በፊት የኢትዮጵያ ህዝብ ጸልዩልኝ፣ እናቴን አደራ በማለትም መልእክት አስተላልፋ ነበር ከሞት በኋላ የተደገመ ፍቅር በሚል ዳግም መታረቃቸው እውነት ነው አይነት ይዘት ያላቸው ዘገባዎች እየሰሩላቸው ዳግም ህዝቡ እንዲጭበረበር መንገድ እየከፈቱላቸው ይገኛሉ። እውነት ነው። ማንም ማንም ከዚህ በኋላ ማንም አይጭበረበርም። እና የምሰሙ ካላችሁ ስሙ። እሱም ከሌላ ጋር፣ እሷም ከሌላ ጋር ሲላላሱ ሲናናሱ ፍቅር ጨምሬ ያለሁ ካህና ጋር ህን እየለኔ እንዲናት እንዲናት እያለ አጭበርባሪ ሌባ ማለት ነው፣ በሴትዮት የሚጫወት እሱም ከዛ መልሶ ደግሞ ወደዚህ መጣ። ሀናዋስ ውሃ በላት፣ ሀናዋስ ተካደች፣ ሀናዋስ ምን ሆነች ሆነች። እንግዲህ ከሴት ጋር የተላላሰ የተሳሳመ ቪዲዮ እየለቀቀ ጉድ እያሉን ስንት ነገር ሰርቶ ባለጌዎች፣ አሁን ደግሞ የልጃቸውን ማሳደጊያ በአንበርስ የሚገዛላቸው ሲያጡ መጡ ማለት ነው። የለም ማንም ይሄን ልጃችሁን ባንበር ስም ይገዛላችሁ፣ ወተት ይገዛላችሁ፣ ይለም። እንደወለዳችሁ ራሳችሁ አሳድጉ። ከዚህ በፊት ተበልቷል፣ የኢትዮጵያ ህዝብ። ከዚህ በኋላ በማንም ኡነቴ ነው ምላችሁ። ምሰሙ ከሆነ የኔ ቤተሰቦች ተከታዮች፣ የኢትዮጵያ ህዝብ፣ ወይ እያለቀሰ የሚመጣ እያጭበረበረ የሚመጣ ሁሉ ሌባ ነው። ባለፈው ያችን ህጻን ልጅ ልጇን እያስለቀሰች የመጣችሁም ሴትየውም ሌባ ናት። በልጇ አትነግድ። አሁን ሰው ምንድነው ማድረግ የተፈለገው? የሆነ ልባችሁን በሚነካ ነገር ወይ በፍቅር ወይ ደግሞ በሃይማኖት ወይ ደግሞ በልጅ በሚስት፣ በባል ወንድ ሁሉ እየወጣ እየተነፋረቀ ታዋቂ ለመሆን ግማሹ ባጃጅ ያስግዛል፣ ግማሹ ምን የባጃጆቹም እኮ ወሽመጥ ተቆረጠ። እሱም ሚስቱ ገብታ አብረው እየኖሩ ነው በፍቅር አያችሁ። እንደዚህ ነው ሰው ሲስተሙን እየተጠቀመበት ነው ሚዲያ ላይ እና የዋሆች አምስት እንዳሰጡ ለእንደዚህ ለታመመ ሰው እርዱ፣ ሂዳችሁ ባይናችሁ አይታችሁ። ይሄ ካደችኝ ካደኝ ብር ስለሌለኝ ብር ስለሌለችኝ የሚሉትን ወንዶች ገደል ይግቡ። ለወንዱም ለሴቱም እንዳትረዱ እና እነ ሀብታሙም አሁን ልጅ ወልደዋል፣ አብረው እየኖሩ ነው ሲጀመር የነበሩት እና ውሸት ነው ሁሉ ነገር። ይሄን ደግሞ አስታውሱኝ። ነው ቀዝቅዟል፣ ሰው ረስቷቸዋል፣ ሚያቸው ራሱ የለም። ለዛ ነው አሁን ወደዚህ ጠጋጠጋ ያሉት። አንሰማችሁ መድረክ ወተት ማንም የሚበላ የለም እና እንዳትጭበረበሩ ከዚህ በኋላ።